አሰላሙ አሌይኩም አርሀምቱላሂ በረካቱሁ ውድና የተከበራችሁ ውድ ቻናላችን የቤተሰቦች ሰላም ሰላም ጤና ይስጥልኝ እኔ ያለው አልሐምዱሊላህ እንዴት ናችሁ አላችሁ እኔ የምላችሁ ከውጭ ሀገር ይዛችሁ የምትመጡትን እቃ አስተውላችሁ ጽፋችሁ በደንብ አሰላስላችሁ ነው ወይ እዚህ ጋር እንግዲህ እ የተወሰኑ እቃዎችን ካርጎ ልኬ ደርሶልኛል ማለት ነው እና ምላችሁ ካርጎ ስትልኩ እዚህ የምትጠቀሙት እቃ መሆን አለበት። እዚህ የምትጠቀሙት እቃ ካልሆነ ኪሳራ ነው። በቃ እዚህ ጋር እንደምታዩት ብረት ድስት አለ። ይሄ የአረንጓዴው ካርቱን ብረት ድስት ነው። ይሄኛው ደግሞ አልጋ ልብስ ነው። በቃ የተለያዩ እቃዎችን የተወሰነ የተወሰነ ይዣለሁ። በትንሹ በትንሹ ግን የማንጠቅመው እቃ አለ። አሳያችኋለሁ ማለት ነው። ይህ እንደምታዩት ከትራስ ልብሱ ጋር የሆነ አልጋ ልብስ ነው። ቆንጆ ነው። ይሄ ችግር የለውም። ብርድ ልብስ አለ። እነዛ እነዛ ችግር የለውም። እነዚህ ችግር የለውም ማለት ነው። እነዚህ ዲም ላይቶች ተለያየ ከለር የሚያሳዩ ናቸው። ይዣቸው መጥቻለሁ። እምላችሁ ነገር ግን የማንጠቀምበት የሆነ እቃ አለ። በተለይም ደግሞ ለምሳሌ ዛሬ አሁን ይሄ አመት ይህንን አመት ገዝተ ነው ለዛሬ አመት የምናስቀምጣቸው ለምሳሌ መላክ ሳንችል ስንቀር እቃዎችን ቀስቀስ እያልን እንትን በማለት ያው አጠራቅም ነው ና የምንልከው የዛን ሰዓት የመበላሸት እድል ያላቸው እቃዎች አሉ። ለምሳሌ መብራት ያላቸው፣ ድንጋይ ባትሪ ድንጋይ ያላቸው፣ የተለያዩ ብረት ነክ ነገሮች ማለት ነው። በጣም እንትን ናቸው ይበላሻሉ፣ ማለት ነው። አመቱን ሙሉ ካርቶን ውስጥ ሲቀመጡ ይበላሻሉ። ለምሳሌ እኔ የሆነ የፍሩት ማስቀመጫ የሆነ በብረት በብረት የሆነ የተሰራልኝና አሳያችኋለሁኝ። እሱ አሁን ዝጓል እንዲያለ፣ ከመዛጉም ሌላ እቃዎችን አበላሽቷል። ግን ያው እሱን በጋዜጣ ጠቅልየው ነበረ ሆኖም ግን ትንሽ የተወሰነ እንትን ብሏል ማለት ነው እና ምላችሁ ነገር እንደዚህ አይነት አዳዲስ ዕቃዎች ችግር የለም። ያ ግን የሰራ ስለነበር ይመስለኛል ዝጓል ማለት ነው። ዝገቱ በጣም በሚያስጠላ ሁኔታ ማለት ነው። እዚህ ጋር እንደምታዩት እነዚህ ብረት ድስቶች ወይም ደግሞ የወጥ ሳህኖች ናቸው፣ ፔርሙዝ ሳህኖች ናቸው። የምነግራችሁ ነገር እነዚህን ሳህኖች ይዛችሁ ባትመጡ ባይነኝ። እነዚህ በጣም የሚረቡ አይደሉም፣ አይረቡም፣ የምሬ ለረመዳን ነው። እኛ ብዙ ጊዜ የምንጠቀማቸው ረመዳን ላይ ለስሁር የሚሆኑ ተኮስ ብለው እንዲቀመጡ ወይም ትኩስ እንዲቆዩ አድርጌ እያስቀመኩባቸው ነበረ። ግን እየቀዘቀዘ ነው የሚጠብቀኝ ማለት ነው። ለስሁር ማታ፣ ለስሁር አይደርስም። በጣም ነው የሚቀዘቅዘው፣ እና እነዚህ አይሆኗችሁም። እዚህ እኛ ሀገር ግን በጣም ኳሊቲ የሆኑ ፔርሞስ ሳህኖች አሉ ማለት ነው። ግን ውድ ናቸው እንጂ 7600 ብር በጣም ምርጥ ምርጥ ኳሊቲ የሆኑ የፔርሙስ ሳህኖች አሉ። እነሱም መግዛት ይሻላል እላችኋለሁ። ይሄ ያው የውሃ ጁስ የተለያዩ ነገሮችን ማቅረቢያ ነው። እንደ አጋጣሚ አድርጌ ይዦ መጣሁ ማለት ነው፣ በዚህ በብርድ ልብሱ እንትን ብዬ ጠቅልዬ ነው ያመጣሁት። ይሄ ማለት ነው። ቧንቧ አለው። የተለያዩ ጁሶችን አድርገን የምንጠቀምበት ይሆናል ማለት ነው። ሶስት ደረጃ ነው አራት ሶስት ደረጃ ነው ማለት ነው። በጣም ቆንጆ ነው። ዬ ያው እንዳይሰበርብን ተጠንቅቀን ነው ማድረግ ማምጣት ያለብን፣ እንደዚህ አይነት ነገሮች ክዳን አለው ከላይ። ደረት እየተገለጠብኝ ነው አቦ እናውት መሬቱ ምናምን ገና በደንብ እንትና አልተባለም። ቀለም አሁን የተቀባ ያው እስኪደርቅልኝ፣ ያው ቁም ሳጥኑ ስም ለመጣልኝ መደርደሪያው የኪችን ካቢኔት እዛ ለማስገባት እየዋጣጣሁኝ ነው ማለት ነው። እንደምታዩት እንግዲህ ፕላስቲክ ደረቅ ፕላስቲክ ነው ይሄ። ክዳኑ ይህንን ይመስላል ማለት ነው። ያው በጣም ነው የምታምረው። አንድኛው ኒንጃ የቱ ጋር እንደተጠቀለለ እንጂ አለ ማለት ነው። እንደምታየት ግን ምርጥ ዕቃ ናት። አይይ ብረት ድስት እዚህ ሀገር ይሄ ብረት ድስት ጥቅሙን ብነግራችሁ ትገረማላችሁ። እኛ ሀገር የማይቀር ምግብ ግን ደሞ በሶስ ሲሰራ በጣም የሚያምርበት አለ ነግራችው አለኝ። እሱ ገንፎ ገንፎ ማገንፊያ ይሄ ብረት ድስት በጣም ቆንጆ ነው ማለት ነው። ይዛችሁት ነው አላወጣሁትም። ያው እንዳሳያችሁ ብዬ ማለት ነው። ታውቁታላችሁ አብዛኞቻችሁ። ምንም የማያደርግላችሁም ብዬና ብርድ ልብስ እዚህ ጋር ብርድ ልብስ፣ ብዙም ብርድ የለም። እኔ ያለሁበት ቦታ ሙቀት ነው። በነገራችን ላይ ይህንን እስካሁን ድረስ የሚጠቀምበት ሰዓት አልነበረም ማለት ነው። ያው እንግዲህ እነዚህን ሰሃኖች በስርዓት ላሳያችሁ አራት አምስት ሆኖ ነው የሚመጣው። አራት መሰለኝ እንደዛ ነው የሚመጣው ማለት ነው። ይሄውና፣ ይሄ ትልቁ ነው። ቀጣይ ከዛን ቀጣይ ደግሞ አለች አጠገቡ ያለችው ማለት ነው። አራት ሳህኖች ናቸው። ነገር ግን በጣም አይረቡም። ብረት ድስቶቹን ግን ይዛችሁን። ብረት ድስቶቹ ያገለግላሉ ማለት ነው። እና ላችኋለው። እነዚህን ብረት ድስቶች ይዛችሁ ነው ብዙ ጊዜ ግን፣ ብረት በብረት የሆኑ የሚዝጉ እቃዎች ይዛችሁ እቃችሁን እንዳታበላሹ ነው ምላችሁ። ሁላችሁ የምትሆኑ አስተውሉ፣ ምን አይነት እቃ ይዛችሁ መምጣት እንዳለባችሁ፣ ምን አይነት እቃ መተው እንዳለባችሁ። አሁን ላይ በነገራችን ላይ ሀገራችን ላይ በጣም ምርጥ ምርጥ እቃዎች እየተሸጡ ነው በጣም ቆንጆ ቆንጆ ኳሊቲ የሆኑ እቃዎች ዋናው ብሩ ነው ማለት ነው። ብሩን ደግሞ ከዚህ ከምናመጣበት ብር አይበልጥም። ይሄኛውን ካርቶን እየፈታሁት ነው። ከምንልክበት ብር ከምናመጣበት የወዛደሩ የመኪና